ማሸነፍ እንዳለ ሁሉ መሸነፍም አለ። ዝና አቅሙን አሰባስቦ ማህሌትን አስከትሎ ውጥር ውጥር እያለ ወደ ሞገስ ይመጣል። ሞገስም እንደሚከታተለው ስለሚያቅ ተደራጅቶበት ነበር የመጣው እና ፊት ለፊት ሲያየው እንግዲህ አቅሙን ያሰባስብና በኪሱ የያዘውን ሽጉጥ ያነሳና አነጣጥሮ ግንባሩን ይለዋል የዝናን ግንባር ከኋላ ዳጣና ብሩክ ተከትለው እየመጡ ነበረ። እናም አምስታቸውን ፊትለፊት ይፋጠጣሉ። ሁል ጊዜ እየተሸነፉ ወይም ደግሞ እያሸነፉ መኖር የለም። አሁን ብሩክና ብሩኪና ሞገስ ዝና ለመጣል ቆርጠው ተነስተዋል። ከዚህ በኋላ ዝና እንግዲህ እጅ ሰጥቶ እጄን ሰጥቻለሁ እያለ አርፎ መቀመጥና መቀመጥ ብቻ ነው ያለው አማራጭ። ከዚህ በኋላ ብሩክ አሁን ከሞገስ ጎን ሁኜ የሞገስን ሚስት ህጋዊ ሚስቱ ማድረግ አለብኝ። አሁን ልጅ ድናል ይመታለች። ከዚህ በኋላ የሚያስፈራኝ ነገር የለም። እናም በፊት አስከፍቸዋለሁ፣ አስቀይሞዋለሁ አሁን ደግሞ ሞገስን መካሳ አለብኝ ብሎ ቆርጠው ተነስቷል። እንዲሁም ሞገስም እንደዛው። ከዚህ በኋላ የሰው ልጅ ወንድ ልጅ ታሞ እንጂ ፈርቶ አይሞትም። እናም ከዚህ በኋላ መደባበቅ የሚባል ነገር የለም ብሎ ነበር። እንግዲህ ራሱ ቆርጦ ተነስቶ ነው ብቻውን የወጣው እና ኑላም ልከተልህ አብ ሬሌድ ትለውም እሱ ግን አይሆንም፣ አንቺ ተቀመጪ እኔ በቃለው፣ ደግሞ አሁን ጎበዝ ሆን ስትኝ አልነበረም እንደ ስለዚህ አንቺ እዚህ ነው መቀመጥ ያለብሽ ብሎ ኑላን ጥሏት ነበር የወጣው። አሁን ታዲያ ዝናና ማሌት ተሸንፈዋል። ከዚህ በኋላ አሸናፊዎቹ ብሩክና ሞገስ ናቸው ማለት ነው። እስከዛሬ ድረስ በልጁ ስለተያዘና ልጄ እያለ ሲመታ ሲቀጠቀጥ ሲዋረድ ሲሰድብ ኑሯል ብሩክ ከዚህ በኋላ ልጁ ስለዳነችለት ማንም ቀና ብሎ ያየውም አይደለም ሊመቱት አይደለም ሊሰድቡት እና የምሳሌ ድኖ መምጣት ማህሌትንና ዝናን ገብግቧቸዋል ይህን ነገር ከማየት ሞት ይሻላል እያሉም ነበረ ነገር ግን ምሳሌ ድና በመምጣቷ ሁላችንም ደስ ብሎናል ያው ማህሌትና ለዝና ነው ያስከፋቸው። እነሱ ያው ያሰቡት ስላልተሳካላቸው በጣም እየተናደዱ ይገኛሉ። አሁን እንግዲህ ሞገስን አስወግደን ቤቱን የራሴ ማድረግ አለብኝ ብላ ተነስታለች ወይዘሮ ማህሌት። ባለፈው ክፍል እንግዲህ ሩክ ብቻውን ሲመጣ የሁላችንም ልብ ተንጠልጥሎ ነበር እና ምሳሌ መሞት የለባትም ምሳሌ ከሞተች ድራማ ያስጠላል እያልን ሁላችንም ሀሳብ፣ አስተያየት ሰጥተን ነበረ። እኔም እንግዲህ ሀሳብ ሰጥቼበት ነበር። በቃ እሷ ተደብቃ ዲያጣንና ቅድስትን ሰርፕራይዝ ልታደርጋቸው ነው ብያቸው ነበረ። ያልኩትም አልቀረም ብቅ ስትል በጣም ነው ደስ ያለኝ። ይሁንና መጨረሻ አካባቢ ያን መካከል ላይ ማለት ነው፣ የመኪና ድምፅ ስሰማ በጣም ነበር የደነገጥኩት። ምክንያቱም ታክማ ከመምጣቷ ምን ልኮን ነው ብዬ በጣም ነበር የደነገጥኩት። ደግነቱ ደህና ናት ምሳሌ ማለት ነው። እርግጠኛ ነኝ ሁላችሁም ደንግጣችኋል፣ የመኪናውን ድምፅ ስትሰሙ ማለት ነው። እና ምሳሌ ከሄደችበት ስትመጣ ታዲያ ዳጣ የታለ ምግቡ ትራት አለች። ቅድስት ደግሞ ልብስ አለመጣ ሁልሽም ስትላታለች እንግዲህ ቅድስት ችግር የለም አንቺን ብቻ ነው የምፈልገው፣ ምንም ችግር የለም ስትላት፣ ዳጣ ደግሞ ምግቡ የት አለ? ምሳሌም እኔ በልቼዋለሁ ትላታለች። እንዲ እንድትበይዋለች በቃ ቤት ያዘጋጀ ነው ምግብ እኔ በላለሁ ማለት ነው ያንቺን ፈንታ እያለች እንግዲህ ስትቀልድባት ነበር። ብሩክም ታዲያ እንግዲህ ለሁላቸውም ምስጋና አቅርቧል። ለዳጣም፣ ለቅድስትም፣ ለሞገስም። ሞገስም ገና በአካል ባይገናኙም አሁን ቀጣይ ይገናኛሉ። ዳጣማ ቅድስ ብሩክ ውጭ በነበረበት ሰዓት የተፈጠረውን ነገር ሲያወሩት ነበረ። እንግዲህ ማህሌት ቤት መታል ሰርቅ እንደነበረ ፖሊሱ መጥቶ እና የፍራታንም ማህሌትም እስር ቤት ሶስት ቀን እንድታሰሩ እና ምግብ ይዘንላቸው ሄደናል በላ በላም እንዳሉ ሁሉ እንግዲህ ስታወራው ነበረ። ነገር ግን ብሩክ የቀልድ መስሎት ዳጣ አሁን የምንቀልድበት ሰዓት አይደለም ይሄ የእውነት እያወራን ነው ይላታል። እሷም ታዲያ የእውነት እንዲሆነ ትነግረዋለች እና ብሩክም አሁን መጥቻለሁ ከዚህ በኋላ ማን ወንዱ እንደሆነ እንለየዋለን ሲላት እንግዲህ ዳጣ ደግሞ እንዴ ዝናነት ገጥሞ ነው እንዴ ትለዋለች እና ብሩኪም እንግዲህ ካልተውኝ እፋለማቸዋለሁ፣ ነገር ግን ዛሬ ሞገስን አግኝቼ ይቅርታ መጠየቅ አለብኝ፣ ሰላም ማለት አለብኝ በምትለው ሰዓት ዛሬ አይሆንም፣ ምክንያቱም ደግሞ እሱ እየተከታተለን ስለሆነ ትለዋለች እና እንግዲህ ዳጣ ሞገስና ሉላ አንድ ላይ እንደሆኑ ተነግረዋለች እና ደግሞ አሁን ይዞ ከወርኩ ተከታትለው ደግሞ ሉላን ይወስዱበታል በምትለው ሰዓት በፍጹም ከዝ በኋላ ላሰቃዩኝ፣ ላስከፈሉኝ ዋጋ ላስጨነቁኝ እለታት እና የሁሉም ነገር ያደረጉኝን በሙሉ ዋጋቸውን አስከፍላቸዋለሁ ብሎ እንግዲህ ቆፍጥን ብሏል ምክንያቱም ብሩክ በፊትም ጎበዝ ጀግና ነው ለምሳሌ ብሎ ነበር ዝቅ ያለው ዳጣ እንግዲህ ዝናን በጣም ነው የምትፈራው ውጭ ቁጭ ባሉበት ሰዓት ብሩክና ዳጣ አይዞሽ ዳጣ እያትጨነቂ አሁን እኮ የምንጨነቅበት ሰዓት አይደለም ለሚላ ሰዓት አረባክህን ይጨነቃለሁኝ በዛ ላይ ደግሞ ዝና ሞገስንም እየፈለገው ነው። እንግዲህ የብሩክ ሽጉጥ ሞገስ ጋር የነበረ ብሩክ ያውቃል እና ለምድን የሰጣችሁት ይላታል። ዳጣን ይህን ያንተ በሌለህበት ሰዓት እኮ ሞገስ ይመጣ ነበር እና ቅዲስ ትነች የሰጠችው ብላ ተነግረዋለች። እሱም ደግሞ ሸበቃ ችግር የለው እንኳንም ሰጣችሁት እኔ በሌለሁበት እኮ ብቻውን ሊያጠቁት ይችሉ ነበር ይላል። አሁን እንግዲህ የብሩክ ሽጉጥ እንግዲህ ዝና ግንባር ላይ ያርፋለች ማለት ነው። እንኳንም ሰጠው እንዴ አሁን ባይሰጠው ኑሮ ብሩክ ከመድረሱ በፊት ዝና ሊያጠቃው ይችል ነበረ ሞገስን። ዳጣ እንግዲህ ሳር ቅጠሉ ሁሉ ዝና እየመሰላት እየተጨናነቀች ነው። እንግዲህ ቤተሰቦቿ፣ ወላጆቿ ያሉበትን እንዲያወቀችም ትነግረዋለች እና ደግሞ ቃል ግባል ነገር እንዴት ነው፣ በአንተ ስም ልጠራ ወይ በምትለው ሰዓት ችግር የለም በእኔ ስም መጠራት ትችያለሽ ይላታል። ግን እንዲያው አንተን አስቤን የኔን አባስሳስብ በጣም ሰማይ ና ምድር ነው። አንተ ለልጁ ይሄንን ያክል መስዋዕትነት ስትከፍል የእኔ አባት ደግሞ የውጥት ወጣ ላይ እያለች ነበረ ብሩክንና ይዞች ተረጋጊ፣ ምክንያት ሊኖራቸው ይችላል፣ የጠሩብሽ ምክንያት በሚናት ሰዓት እንግዲህ አሁን እንግዲህ አፈላልገን ከሞገስ ጋር ወላጆች ይሽን እናገኛቸዋለን ብሎ እንግዲህ ብሩክም ቃል ገብቶላታል። አሁን እንግዲህ የሉላ እንትን ተታወቀ ደግሞ ቀጣይ የዳጣ ቤተሰቦችን ማፈላለግ ይሆናል። እንግዲህ ሎላና ሞገስ ቁጭ ብለው እያወሩ እያለ ሉላ ምሳሌ ዲና በመምጣቷ ደስ ብሎኛል፣ አንተም ደስ ብሎሃል አድል? አዎ ይትለዋለች ሞገስም አዎ በጣም ደስ ብሎኛል። ምክንያቱም ያች አውሬ ሀሳቧ ሳይሳካላትና ስለተሸነፈች በጣም ደስ ብሎኛል። ሌላ ምክንያቱም አትታከምም ስትል ስለነበረ፣ ማህሌት አትድንም ስትል ስለነበረ አሁን ዲና በመምጣቷ ማሬትን ስላሸነፈ ሞገስ በጣም ደስ ብሎታል እና ሉላም አንተ እኮ ጀግና ነህ ትለዋለች። ምክንያቱ ደግሞ አይ ምኑን ጀግና ሆንኩኝ እንዲ ጥቤል ቤት ጌተር መጠመጥኩኝ ይል እና ይናደዳል። እና ሉላም አይዞህ ትችላለህ፣ አሁንም ማሸነፍ ትችላለህ። አሁን ብሩክን ይቅር በለው በምትለው ሰዓት ሞገስም አይ ብሩክ አስቀይሞኛል። ምናልባት እሱ ያደረገው ነገር ትክክል ሊሆን ይችላል ግን ደግሞ አላውቅም፣ ውስጤ በጣም ተቀይሞታል። ሎላ ዲያ ቀጠለት አደርግና ስጀመር እንኳን ደስ አለህ በደወልም ሆነ ሂደህ እንዴስ እንኳን ደስ አለህ ማለት ነበረብህ ትለዋለች። ግን አንቺስ መሻልሽው እና ነው። ግን ደግሞ እንኳን ደስ አለህ አልኩት አላልኩት የሚቀየር ነገር የለም። ልጆ እንደሆነ እንደ ታክማ ድን አለች እና ዝርዝር ነገር ከፈለግኩኝ እንዲያጣ ናገኛታለሁ እሷ ትነግረኛለች፣ ይላታለ ሉላም እንደ ወጥ ደስ ይለኛል፣ ምክንያቱም ሊያገኙ ይችላል እኮ ዝና ስትለው፣ እንግዲህ እንዳው አሁን ጎበዝ ጀግና ናት ትችላለ አላልሽኝም እንዴ? በቃ አንቺ አይዞሽ ሆናንች ዝም ተቀመጭ ብሎ ጥሯት ይወጣል። ምሳሌ አሁንም ቅድስትን ፕራንክ እያደረገች አትገኛለች። እንደዚህ እየዘለለች ፌንት ትበላና፣ ከዛ ቅድስት ደግሞ ወይኔ ወይኔ ትላለች። በዛም በኋላ ሰራሁልሽ ቅድስት እያለች። ቆይ አንቺ እዛ መድኃኒት ነው የሰጡሽ ወይስ የብልጥ መድኃኒት ነው በሚል ነገር ነበር የሳቀችባት ማለት ነው። ምክንያቱም አስር ጊዜ ፌንት እየነቀለች ስታስደነግጣት፣ እውነትን የብልጥ ከኒ ነው የብልጥ መርፌ ነው ወቅተዋት የመጡት። ምሳሌ ኤፍራታ ከዝና እና ከማህሌት ስራ እጇን ለማውጣት ትፈልጋለች። ነገር ግን ዝና ሊያስወጣት አልቻለም። እና ለምንድ ነው ብሩክ ሞገስ ልትገሉት ነው ወይ ትላታለች። አው እንዴ፣ አይደለም ሌላ ቅጣት ቢኖር እራሱ እንቀጣው ነበር። አይደለም ሞት፣ እንግዲህ ከሞት የበለጠ ቅጣት ማለት ነው። ምን ስላጠፋ ነው እንደዚህ የሚቀጣው ሞገስ? ያው ስላልታ እንዴት አልተባበረኝም፣ ወይም ደግሞ እንዴት ቦታውና ቤቱ እና መኪናው እንዲሸጥ አደረገ ብላ ነው እንግዲህ። እና ኢፍራታም ዝናን ጠበቅ አድርገሽ ያዥ እና ፍቅር እንዲይዘው አድርግ እያለች እየመከረቻት ነው። ዝና ግን ሲነካ ሲያልፍም አይነካካው ማለት ነው። እሱ ያለው ልቡ ያለው ሉላ፣ እንግዲህ ፍቅር ይሁን ልክ ባናቅም፣ ሀሳቡ ሁሉ ያለው ሉላ ጋ ነው። ማለት ደግሞ ዝና ፍቅር ለማስያዝ ዘውዴ ደፋ ቀናያ ላይ ትገኛለች። ዘውዴ ፍት አድርጎ ነው የሚጥላት እንኳን ሊያፈቅራት ዘውድ ፍቶ ነው የሚጥላት እንጂ ለፍታ ትቀራለች እንጂ ዝናን በፍቅር አጥልም። ይህኔው ቢያፈቅራት ራሱ ሲወጣ ሲገባ እየረገጠ ነው የሚይዛት። እንዲሁም ይገቡ ይገቡ በቃ ዝናና ማለት ማለት ነው ልኳን ያስገባታል። እንዴ! ብሩክ ይጫወትበታለሁ። ብትል ለማንኛውም፣ ቀጣይ ክፍል ስልሳ ሰባት በጉጉት እንጠብቃለን። ለዚህ ቻናል አዲስ ከሆናቸው ሰብስክራይብ እና ላይክ፣ ሸር እያደረጋቸው አበረታቱን። ቪዲዮውን ስታው ላይክ አድርጎ አይከፈልበትም።